እኔ የምለው አንዳንድ ጊዜ ወላሂ እንግዲህ አላህ ልቦዳውን ለከፈተለት ሰው ማለት ነው፣ ነገሮችን ኢዚሊ አንደርስታንድ ያደርጋል። ብዙ ጊዜ ስታስተላለፊ ኒውትራል ወደሽ ነው ማለት እንደ አንድ ሙስሊም የሚሰማሽን እና እንደ አንድ ሙስሊም ደግሞ ያለሽን እውቀት ለሁሉም እያስተላለፍሽን ያለሽው እና አንዳንድ ጊዜ ሰዎች ሚሴጅ ምናምን ይጽፋሉ። ያለው ምናምን ነገር ደስልቤት አው ደሪ አው ደ ቁራን ብዙ ባላቅ ቁራን ላይ አንድ ቃል አለች ደስ ብትለኝ ረቢ ፋጢር አሰማዋቲ ወልአርድ

ሙስሊም ስገውሰ ገኝ ወአልሕቅኒ ብሷልሒን ከደጋጎች ጋር ቀስቅሰኝ መድበኝ ማለት ነው። ቀላል ድዋ አይደለም። ፌስቡኬ ላይ ይሄንን ነው ታይትል ያስቀመጥኩት። ነው መቼ ዛሬ ቆየ ቆየ፣ ፌስቡኬ ከከፈትኩ ጀምሮ እኮ አሁን እኮ ይሄ እራሱ ዊሽ ነው፣ በቃ እንደዚህ ብላችሁ ለብሱ እየተባልን። አዱ አዱ ሙስሊም አይደለ፣ ሙስሊም ነው ብሎ ለምን ይፈረጃል? እኔ ጥያቄ፣ እሱን እዛ ውስጥ ምን አጨናነቀ? እዛ ውስጥ ገብተህ ምን አጨናነቀ? አላሁ ላ ኢላሃ ኢለላህ መሐመድ ረሱሉላህ ያለ ሙስሊም ነው ብሏል። አለቀ በቃ አለቃ እንደዚያ ነው። ሌላው ደግሞ ስለ ቋንቋ ቋንቋ ኢዝ ኖት ኤ ቴብል ኢዝ ኖት ኤ ሰብጀክት ኢዝ ኦንሊ ኮሚኒኬሽን ነው አይደለ ቋንቋ እ አስያ ቋንቋ ስልኬን ወስዶ አይሮፕላን ከአማዞን ላይ አዞ ማዘዙንም አላቅም። እኔ አሁን እንዴት ዕቃ አልመጣም ብሎ ገና ከመምጣቱ ነው ማለት ነው፣ ማዘዙን እራሱ አላወቁ። አጂ አብሽር፣ ወደፊት እሱ አሚር ነው የሚሆነው የሁሉ ነገር አሚር

ያለሽ ማለት ነው። ደዛ አይ ኦርብ ያሮ ጉራጊ ያር ወልገሽ ከፈለክሽ ማለት አይደለም። አንድ ነገር ብቻ ልበለ፣ አሁን አንተ እንደ ቀላል የጠራሃቸው ቃላቶች ሱብሃነሁ ወተዓላ በትልልቅ አዞማ የጠራቸው ናቸው። ያልኩህ ምንድን ነው፣ ውስጥህ አሁን ይሄንን ነው የሞላኸው። ለዛ ነው ኢዚ የሆንከው። ረሱል አለይሂ ሰላቱ ወሰላም ምን አሉ? አንድ ሰው ወደ አላህ ሱብሓነሁ ወተዓላ ሲቀርብ ለሰው ከባድ አይሆንም። ኢዚ ነው የሚሆነው። እና ሰላሙ ቀውለን ሚን ረብ ረሒም ጀነት ሲገቡ ከአላህ ረቡል ዒዛ የሚሰጣቸው ሰላምታ ነው። ሱረቱል ያሲን ላይ ያለው ላይ አይደለም። ሰሚና ማለት ሰማን ማለት ነው፣ በትግርኛ። በአረብኛ ምን እንደዚያ ነው። ሌላ ቀን እንግሊዝኛ እነግርሻለሁ። እንግሊዝኛ አገኘሁበት ቦታ አለ፣ አጋጣሚ ሆኖ አውልቴ ልዩ። ስለዚህ ለማለት የፈለኩት ምንድን ነው፣ እኔ ሰው ፖዘቲቭ ኤነርጂ ዲቨሎፕ ካደረገ ይሄ በኔጌቲቭ ስለማያዝ ማለት ነው። አላህ ሀይሩን ነገር ያሳውቀዋል አንድ ሰው ማለት ነው።

ሰዎች ይህንን ከግንዛቤ ውስጥ ቢያስገቡና ቢረዱ የተሻለ ነገር ይኖራችኋል ለማለት ነው። እህቴዋ እ ደስ ብሎኛል።